ቆንጂ የመጨረሻ ውሳኔዋን አሳወቀች ለአብርሽ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በዛሬው እለት አብርሽን እንግዲህ እሩታዬ አፋጣ የመጨረሻ ውሳኔ እፈልጋለሁ ብላ እንግዲህ ስለ ሰርጋቸው ጠይቀዋለች። አብርሽም ደግሞ ያለውን ነገር ተረጋግተን እናውራ በማለት እንግዲህ ለትንሽ ሰዓት እየተጨጋጨቁ ነበረ። ያው ሽማግሌም እንደተላከ ታውቃላችሁ፣ ፕሮሚስ ቀለበትም እንዳደረገልኝ ታውቃላችሁ። ነገር ግን በባህላችንም ሆነ ባደኩበት አካባቢም ቢሆን ይሄ ነገር በቂ አይደለም። ሰርግ ግዴታ ነው። ትንሽ ነገርም ቢሆን መዘጋጀት አለበት። ይህንን ነገር ደግሞ በተደጋጋሚ ቀጠሮ እያስያዝን በአንዳንድ ምክንያት ምክንያቶች እየተቋረጠ ነበር እስከ ዛሬ። አሁን ግን የመጨረሻ ውሳኔ እንዲነግረን እፈልጋለሁ ለእኔም ለእናንተም ብላለች። እንግዲህ አብርሽም ያው የመጨረሻው ነገ ነው ብሏል። እንግዲህ ነገ ቀኑን ቆርጠን ስለ ሰርጋችን ምናምን እነግራችኋለሁ፣ ጠብቁ። ቢያንስ በዚህ ወር ሰርጋችን ነው ብሏል። ኦ ማይ ጋድ በጣም ደስ ይላል። በዛ ላይ ደግሞ ዱባይ ነው ብሏል። እኛ የምንፈልገው እኮ ይሄንን ነው። አብርሽ አንተ ብዙ ጊዜ ቀጠሮ እየቀጠርከን አስራ አምስት ቀን ቀረ፣ ሀያ ቀን ቀረ፣ አንድ ወር ቀረ ሰርጋችን እያልክ ስሸውደን ነበር እና እኛ ደግሞ ለምንድን ነው ምክንያቱም ስለምንወዳችሁ ስለምናከብራችሁ እኛ የእናንተን ሰርግ በጉጉት እንጠብቃለን ስለዚህ እንደ ህጻን ስታታልሉን ደግሞ ከፋን ማለት ነው ሲከፋን ተናግረናል እኔ ከአንድም ሁለት ሶስት ጊዜ ተናግሬያችኋለሁ ማለት ነው ለምንድን ነው የምታጭበረብሩ ለምንድን ነው የምታታልሉን እኛ ህጻን ልጅ ናን ወይ እንዴ ደስታችሁን እኮ እንፈልጋለን ሀዘናችሁ ልክ እንደሚያስከፋን ደስታችሁ ደግሞ ስለሚያስደስተን ማየት እንፈልጋለን እና ለዛ ነው ሶ ስለዚህ ዛሬ ላይ ያመጣችሁ ሀሳብ ሩታም በጣም ምርጥ ሀሳብ ነው፣ እና ያው ነገ ጠብቁ፣ ቀን ቆረጣው ማለት ነው። እንግዲህ በዚህ ወር ብሏል፣ ጾም እኮ ነው። በጾም ደግሞ ሰርግ ልታደርግ ነው? እንዲ እናንተ ባጾምም፣ እኮ አሉ ክርስቲያኖች ምናምን የሚጾሙ ማለት ነው። በእርግጥ እናንተ ይፈቀድላችኋል። ማለት ጾም አጾሙም እናንተ ግን፣ ለክርስቲያኖች በጣም ጾም ስለሆነ ይሄ ወቅት የሰርግ ወቅት አይደለም። ፋሲካ ላይ ነው፣ ከፋሲካ በኋላ ነው በእኛ ማለት ነው እና እኛ በእምነታችን ያው ጾም ላይ ሰርግ የለም፣ በእኛ ማለት ነው። በእናንተ ግን አለ እንደፈለጋችሁ ይመስለኛል። እናንተ ለማንኛውም ችግር የለውም እንደፈለጋችሁ፣ ደስ እንዳላችሁ። በእርግጥ ዱባይ ነው ተብሏል። ዱባይ ያለው ሰው እንጂ የሚሄደው ኢትዮጵያ ያሉ ሰዎች እናት አባት፣ አጎት፣ አክስት ምናምን አይሄድም መቼም ዱባይ ማለት ነው። ያው እሱ ከአድናቂዎቹ ጋር ሊሰርግ ነው የፈለገው። እንግዲህ አብርሽ ይመችህ ግን ሁለተኛ ሰርግ ግዴታ ነው ቤተሰብ፣ እንዴ እንደውም መጀመሪያ ቤተሰብ ነው መመረቅ ያለበት እኮ እንደ ባህሉ እንደ ወጉ ከተባለ ቁም ነገር ማለት ነው። እናት አባቶቻችሁ ናቸው መመረቅ ያለባቸው። መጀመሪያ ተመርቃችሁ ከዛ በኋላ ከፈለጋችሁ መልስ ዱባይ መሄድ ያለባችሁ ማለት ነው። ይሄ ነው ስርዓት ያለው ሰርግ እንጂ እናንተ ብቻችሁን ሄዳችሁ ዱባይ ላይ መሰረጉ ጥሩ ነው ብዬ አላስብም፣ እኔ በበኩሌ እና ግን ደስ እንዳላችሁ። እንደኔ እንደኔ ግን መልሳችሁን በዱባይ ብታረጉት አሪፍ ነው። ሰርግ ኢትዮጵያ ነው ወይስ ጋሽዬ፣ እትዬ የሩታ እናት አባት ከሄዱ አሪፍ ነው። ደግሞም እኮ ኧረ ጥሩ አይደለም። ዘመድ አዝማድ እኮ መመረቅ ይፈልጋል። እናንተ አስቡበት በደንብ ይሄንን ሰርግ ማለት ነው። እኛ በስሜት አሪፍ ነው፣ ደስ ይላል። ምናምን ሰርጋቸው ዱባይ ነው፣ ዱባይ ነው ማለት ወሬ ብቻ ሳይሆን መጀመሪያ በቤተሰቦቻችሁ መመረቅ አለባችሁ። ከመረቁ ቤተሰብ ይመርቃችሁ፣ ሰርግ አብሉ። የሰፈር ሰው ምናምን ዘመድ አዝማድ ይፈልጋል ኮ ሰርጋችሁ እናንተ የምናስባችሁ ነው ነወይ? ዝም ብላችሁ ለመዝናናት ነው ዱባ የምትሄዱ? ተዝናንታችሁ ምናምን ፏሿ ብላችሁ ለመመለስ ከሆነ የትስኪ ይህ ነገር ልታስቡበት ይገባል። እንዴ ሰርግ ቀላል ነገር እኮ አይደለም። ተቀልዳላችሁ እንዴ እውነት እና እንደዛ ነው ላችኋለሁ። ሀሳባችሁ በጣም ጥሩ ነው፣ አሪፍ ነው። ግን የምታስቡበት ጉዳይ ምንድነው? የሰርግ ወሬ ብቻ ሳይሆን በተግባር ነው ብለሻለ ሩታዬ፣ በተግባር አሳዩን ማለት ነው። ልክ እንደ ሀይምዬ እና እንደ ቡራዬ። ቡራዬ እንግዲህ ያው ፍቅረኛውን ዱባይ ላይ ወስድ አሁን እያጽናና ነው። በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው። እውነት እኔም እንዴት እንዳስቀኑኝ ብታዩ ማለት ነው በጣም ነው ያስቀኑኝ። ፈጣሪ መጨረሻቸውን ያሳምርላቸው። ምርጥ ጥንዶች ናቸው፣ በጣም ደስ የሚሉ በቃ እርግጥ ያሉ ስርዓት ያላቸው እና ስለዚህ እንደዛ ኖላቸዋለው። ለማንኛውም ጥሩ ነው አሪፍ ነው ትዳር ሰብሰብ ያደርጋል ትሰበሰባላችሁ። ይሄ ሄደች ሄደ ከሚለው ነገር የምትጠነቀቁበት ነው ትዳር ማለት ነው። እና አሪፍ ነው ብዬ አስባለሁ። ሽማግሌ መላኩ ወይም ፕሮሚስ መደረጉ እናንተን አላገዳችሁም ወደዚህ ወደዛ ከመነጫ ነጭ ማለት ነው እና ምናልባት ትዳር ውስጥ ስትገቡ ለትዳራችሁ ክብር ሊኖራችሁ ይችላል ብዬ አስባለሁ። እና ውድ ቤተሰቦች ለማንኛውም ደህና ሁኑ።